ኢንሻአላሁ ተዓላ ዛሬ አንድን ሕመም ተመልክተን አንድን የሴር ምልክቶችን የጅንና የአይንናስን አይተን ከነ መድኃኒቶቹ እናያለን። ምናልባት በዚህ መድኃኒት የአንድ ሰው ንዓፍ የአላህ ቢመልስ የአጅሮ ተካፋይ ያደርገን ዘንዳ ማለት ነው። በሩቃ አንድ ሰው በሚቀራለት እለት ወይንም ራሱ ሲያዳምጥ ሊሆን ይችላል፣ አሊያም ራሱ ላይ ሩቃ ሲያደርግ ሊሆን ይችላል። የጭንቅላት መንቀሳቀስ፣ የእጅ መንቀጥቀጥ፣ የእግር ንዝረት፣ የእግር መንቀሳቀስ፣ የልብ ምት መጨመር፣ ማስለቀስ፣ ፍራቻ፣ ድንጋጤ፣ የሰውነት ሙቀት አሊያም የሰውነት ማቃጠል አሊያም ደግሞ ማስጫው። እነኚህ ምልክቶች አንድ ሰው በሩቃ ሰዓት የሚያስተናግድ ከሆነ ይሄ ሰው ምን አጥቅጦት ሊሆን ይችላል? ሰውነቱ ስር ምንኖሩ ሊሆን ይችላል። አስለም ቁርአን ለሁሉም ነገር መድኃኒት ነው። አንድ ሰው ቁርአን ሲቀራለት ወይንም ደግሞ ቁርአን ሲቀራ የቀልብ ጡማዕኔና እርካታ የልብ የሰውነት ደግሞ ሰላም ነው የሚያገኘው። ይህ ሰው ግን መስ የሚባል ነገር ከነካው መስማለት እንደ ጅን እንደ ሲሂር እንደ ሸይጣን እንደ አይንና አስመሰል ነገራቶች ጀሰዱ ስር ካለ ይህ ሰው የዚህ አይነት ምልክቶችን ያሳያል። እንደዚህ አይነት ምልክቶችን እያሳየ ግን ራሱን የማይስት ከሆነ ራሷን ታውቃለች። ሩቃ በሚደረግላት ሰዓት ግን ራሷን መቆጣጠር አትችልም። ሊያስለቅሳት ይችላል፣ ሊያስጨዋት ይችላል፣ ሊያንቀጠቅጣት ይችላል፣ ልቧ በጣም ሊመታ ይችላል። ምን ና ምልክቶች ይታዩባቸው አቅላቸውን ግን ያቃሉ ራሳቸውን ያቃሉ ይህ ከምን ሊመጣ ይችላል? መሰል ሸይጣን አው፣ መሰል ስሂር አው፣ መሰል ጅን አው፣ መሰል ዓይን ከነኚህ ሊሆኑ ይችላሉ። ሐቂቃው ግን ከነኚህ አንዱ ነው፣ አያልፍም ማለት ነው። ስለዚህ እንደዚህ አይነት ምልክቶችን በምናይ ጊዜ እንዴት አድርገን ማከም እንችላለን፣ እንዴት አድርገን መድኃኒቶችን መውሰድ እንችላለን የሚለውን ብኢድንላህ ተዓላ እናያለን። አንደኛውና የመጀመሪያው መንገድ ወደ አላህ ቶባ መመለስ፣ ወደ አላህ መቅረብ። አንድ ነገር መታወቅ ያለበት አንድ ሰው ወደ አላህ አቅረብ ከሆነ ቅርብ ከሆነ ወደ አላህ የሚጠጋ ከሆነ አላህን ከያዘ ትዛዛቶቹን ከፈጸመና ከከለከለው ነገር የሚከለከል ከሆነ ይህ ሰው ምንም ነገር ሊያጠቃው አይችልም። ሸይጣን ጅን እዚህ ሰው ላይ አቅም የላቸውም፣ ጉልበት የላቸው ወላ እንኳን ይሄ ሁሉ እያደረገ እየሰገደ እየጾመ ዘካ ያወጣ መሳለም የሚችለውን ዕባዳዎችን እየሰራ በእነኚህ ነገራቶች እንኳን ቢጠቃ ይህን ሰው አላህ የቀደረበት ነገር ና ወንጀሉን ሊያራግፍለት እንደ ማንኛውም በሽታ የላከበት በሽታ እንጂ ሌላ አይደለም። ስለዚህ ወደ አላህ መሸሽ ያስፈልጋል። ተውባ መመለስ ያስፈልጋል። ምክንያቱም ዓፊያን የምታገኘው ከማን ነው? ከአላህ ነው። ዓፊያን ከአላህ እየከጀልክ አላህን ደግሞ የምታምፀው ከሆነ ሁለቱ ይጋጫል፣ አብሮ አይሄድም። የመጀመሪያው ዕላጅ፣ የመጀመሪያው ህክምና ቆም ብለህ ራስን ጠይቅ፣ ራስሽን ጠይቅ። መጀመሪያ ያን መደረግ ያለበት እኔ ከሰላቴ ጋር እንዴት ነው? ከጎረቤቶቼ ጋር እንዴት ነው? የሰዎችን ሐቅ በመጠበቅ የአላህን ሐቅ በመጠበቅ እንዴት ነው? አላህ የሚፈልግበት ቦታ ነው የሚውለው? ስራዬ ንግዴ ምን ይመስላል? እነኚህ ነገራቶችን ፈትሽ። ከዛን አስተካከል። አንደኛውን የመጀመሪያ መንገድ

ለሰባት ቀን ያህል መታጠብ መጠጣት፣ መታጠብ መጠጣት ትልቅ ፋይዳ ብኢድንላህ ተዓላ ትመለከትበታለ። አሁንም ከዛ ዘለቀስ ሲል ተጨማሪ ወይራ ዘይት፣ ንጹህ ጥቁር አዝሙር ዘይት፣ ንጹህ ሸባብ፣ ንጹ እነኚህ ሶስቱን መድኃኒቶችን ቅባቶችን አንድ ላይ ታዋህድና አንድ ላይ ቀላቅለ መቀባት ሶስቱን በአንድ ተቀላቅሎ ማለት ነው። ማታ ከፀጉር አንስተ እስከ ግርህ ድረስ በደንብ አድርጋ ሻወር ከወሰድክ በኋላ መቀባት። አሁንም እንደ ተጨማሪ ለመድኃኒቱ ላይ ዝው ገዛ የሚያገዝ ጠዋት ጠዋት በባዶ ሆድ ማዑ ዘምዘም ውሃ መጠጣት። እሱ ማግኘት የማትችል ከሆነ ደግሞ ሩቂያ የተቀራበትን ውሃ አንዳንድ ሊትር በባዶ ሆድ መጠጣት። በተጨማሪም ዋግምት መጠቀም ዋግምት ስትጠቀም ከጭንቅላት አንስቶ እስከ እግርህ ድረስ የጭንቅላት ዋግምት፣ የልብ ዋግምት፣ የጀርባ ዋግምት፣ የእግር ዋግምት፣ የተረከዙ ዋግምት፣ እነኝን ዋግምቶችን መውሰድ ከላይ አንስቶ እስከታች ድረስ ማለት ነው። ቢኢዝኒላህ ተዓላ፣ በእነኝህ መንገዳቶች አንተ ራስህ የምታክም ከሆነ በአላህ ፍቃድ፣ በአላህ መሽያ ሙሉ በሙሉ ከዚህ በሽታ መዳን ትችላለ፣ መገላገል ትችላለህ ማለት ነው። ሳሂሮች ህመሙ ሊበረታ ይችላል። ህመሙ ሊያስጠላ ይችላል። ይሄ ሲሄድ የሚባለው ነገር ግን ቁዋ የላቸውም አቅም የላቸው። አላህን ያዘ ሁሉ ያሸናፊ ቁርአን ያዘ ሁሉ ያሸናፊ። እነሱ በጠንቅያ በሄዱ አንተ ደግሞ የአላህን ቃል ይዘ ወደ አላህ ተጠግተ ከመጣ ብኢድንላህ ተላ ድልን ነስርን አላ ይሰጥሃል። በዚህ አይነት በሽታ የተያዙ ወንድምህቶቻችንን በሙሉ ፊያቸውን አላ ይመልስልን። እንደዚሁም ደግሞ እኛን ቤተሰቦቻችንን ንብረቶቻችንንም